ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። መቀለ ውስጥ ምንድን ነው የተከሰተው? ከበባ ወይስ ውይይት? የድምጺ ወያነ ስርጭት መቋረጥ የታጠቁ የትግራይ ኃይል አባላት ደመወዝ ዘገየብን በሚል ቅሬታ መቀለ የሚገኘውን የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ሕንጻ ላይ ከበባ መፈጸማቸውና ድምጺ ወያነ ቴሌቪዥን ጣቢያን ተቆጣጥረው እንደነበረ ተገለጸ። ታጣቂዎቹ በዋናነት ትኩረታቸውን ያደረጉት የክልሉ ጊዜያዊ አስተዳደር ሌተር ጄነራል ታደሰ ወረደ ጽሕፈት ቤት በሚገኘው በሚገኝበት የትግራይ ክልል መስተዳደር ሕንጻ ላይ መሆኑን የቢቢሲ ትግርኛ ሪፖርተር ገልጿል። መቀለ ውስጥ እንቅስቃሴ ያደረገው የትግራይ ኃይል አርሚ 31 የተባለው ክፍል ከሰባ በላይ የሚሆኑ አባላት ናቸው። እነዚህ ታጣቂዎቹ ረቡዕ ኅዳር 24 2018 ዓ.ም. ምሽት አራጉር እንደርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ሕንጻ ላይ ከበባ የፈጸሙት። የሰራዊቱ አባላቱ የነፍስ ወከፍ መሣሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የተባለውን የቡድን መሣሪያ የታጠቁ መሆናቸውን የዐይን እማኞቹ ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦቹ ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸው ተገልጿል። እኩል ቀን ላይ እኩለ ቀን ላይ የክልሉ ምክትል ጊዜያዊ አስተዳደር የሆኑት አቶ አማኑኤል አሰፋ እና የሰላምና ጸጥታ ቢሮ ኃላፊ ሌተር ጄነራል ፍሰሐ ኪዳኑ ከታጣቂዎቹ ጋር ውይይት ማድረጋቸውን የተነገረ ቢሆንም ንግግር በምን ውጤት እንደተጠናቀቀ የተገለጸ ነገር የለም። የቢቢሲ የመቀለ ዘጋቢ እንዳመለከተው ከሰዓት በኋላ ዘግይተው ወደ ከተማዋ የደረሱ ሌሎች የትግራይ ኃይሎች አባላት ወደ ድምጺ ወያነ የቴሌቪዥን ጣቢያ መሥሪያ ቤት ተቆጣጥረው ሰራተኞቹ ሕንፃውን ለቀው እንዲወጡ አድርገው እንደነበረም ተገልጿል። በዚህ ምክንያት ጣቢያው ለሁለት ሰዓታት ያህል ስርጭቱ ተቋርጦ ቆይቶ አመሻሽ ላይ ወደ አየር መመለሱን የቢቢሲ ዘጋቢ አረጋግጧል። በተጨማሪም ከሰዓት በኋላ የሰማዕታት ሐውልት በሚገኝበት ግቢ ውስጥ ከፍተኛ ፍንዳታ መሰማቱና ቢቢሲ ምክንያቱ ምን እንደሆነ ባለሥልጣናትን ቢጠይቅም እየተጣራ መሆኑን ከመግለጽ ውጭ ዝርዝር መረጃ ማግኘት አልቻለም። ታጣቂዎቹ እኩለ ቀን ላይ ከክልሉ ጊዜያዊ አስተዳደር ባለስልጣን ጋር ያደረጉት ውይይት በተጨማሪ ሐሙስ አመሻሽ ላይ ሌላ ዙር ንግግር እየተደረገ እንደሆነ የቢቢሲ ዘጋቢ ተረድቷል። ነገር ግን በውይይት ውስጥ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተር ጄኔራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። የታጣቂዎች እንቅስቃሴ ከትናንት ጀምሮ የታየ መሆኑን ነዋሪዎች ያመለከቱ ሲሆን በዚህ ሳቢያ በመቀለ ነዋሪዎች ዘንድ ስጋት ተፈጥሯል። የትግራይ ኃይል አባላቱ በወር የሚያገኙት ደሞዝ እንዲሻሻል እና ሌሎችም ጥቅማጥቅሞች በተደጋጋሚ ሲጠይቁ ቆይተዋል። ለአሁኑ እንቅስቃሴ ምክንያት በክልሉ ያጋጠመው የደሞዝ ክፍያ መዘግየት ሊሆን እንደሚችልም እየተነገረ ነው። የአርሚ 31 ታጣቂዎች በክልሉ መስተዳደር ህንፃ በተንቀሳቀሱባቸው አካባቢዎች የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበረ ነዋሪዎች ገልጸዋል። እንዲህ ያለው የሰራዊት አባላት እንቅስቃሴ በተደጋጋሚ መከሰቱ በነዋሪዎች ላይ ስጋት መፍጠሩን የጠቀሰው የቢቢሲ ዘጋቢ በዚህም ሳቢያ የግጭት ይከሰታል በሚል ከባንኮች ገንዘብ ማውጣት፣ ከገበያዎቹ መሰረታዊ ፍንዳታዎች መሸመት እንዲሁም አንዳንዶቹ ደግሞ ወደ አዲስ አበባ ሲሄዱ በተደጋጋሚ ይታያል። እንዲህ ያለው የትግራይ ክልል አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደም የክልሉ ዋና ከተማ መቀለን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበር ተዘግቧል። በተለይ ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀለ ጎዳናዎች ወጥተው ቅሬታቸውና ጥያቄዎቻቸውን አሰምተው ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜያዊ አስተዳደር ሕንጻ ሄደው የነበረ ሲሆን የተለያዩ መንገዶችን በዚህ ሳቢያ ተዘግተው የነበሩ እንቅስቃሴዎች ተስተጓጉሎ እንደነበረም ይታወሳል። ከዚህ ቀደም በታጣቂዎች የቀረቡት ጥያቄዎች ተከትሎ የክልሉ መስተዳደር ለደሞዝና ለጥቅማ ጥቅም ጉዳዮች ምላሽ የሚሰጥ ውሳኔ አሳልፏል። ሰላም፣ ጤና ይስጥልን ውድ የዩቲዩብ ቤተሰቦች፣ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ እያደረጋችሁ አበረታቱኝ። ያመሰግናለሁ።